አግዘዋለሁ እኔ ነገር የለም። በእኔና ልገባ ነው እዚህ ላስፈጭ ነው አለች። አብዬ ኧረ ዘንቢል አይደለም አረ እኛንን የምንሸከመ ተራሽ ሲደርስ ትሸከመ ሳታየኝ። እኔ ምንም ማድረግ ስለማልችል እናንተንም ጀሚልንም ተበቀልኳቸው። ቤተሰቦቼ ዛሬ በአዲስ አይዲያ እና በአዲስ ሀሳብ መተናል። የሆነ ጊዜ ቀስ ላጓጓችሁ። ትንሽ አልናገርም እሺ፣ እናገራለሁ። እንዳትጓጉ። ቤተሰቦቼ በቀደም ቤተሰቦች ትዝ ካላችሁ የሆነ ጤፍ ተለከን ነበር እና ያን ጤፍ አላስፈጨነውም፣ እንጀራውም አልጋገር ነው። ዛሬ አብዬ ካለች ከአብዬ ትኖራለች፣ እርግጠኛ ነኝ። ጀሚል አለ ጀሚል እኔ አብዬ ሆነን ጤፍን እናስፈጨዋለን። ወፍጮ ቤት ድጋሚ የሆነ ቪዲዮ ሰርተናል፣ ከዚህ በፊት ወፍጮ ቤት ሄደን። ዛሬ ግን አብዬ እንድታግዘን እናደርጋለን፣ ምክንያቱም በቀደም እጃችን እንዴት እንዳቃጠለን እኛ የምናውቀው ቤተሰቦች። በነገራችን ላይ ቻናላችን ትንሽ ቀዝቅዘዋል፣ እና እስኪ እኛን የምትወዱ አብዬን የምትወዱ ዘሚልን የምትወዱ ቤተሰቦቼ ይህን ቪዲዮ ቪዲዮውን እያያችሁት ላይክ ብቻ አድርጉ እና በዛው ኮፒ ሊንክ እያረጋችሁ ቤቱን ሰብስክራይብ አድርጉት። ቻናል ያላችሁ ሰዎች ሼር እያረጋችሁት በቻላችሁ መጠን፣ ምክንያቱም እኛም እናድጋለን፣ እናንተም ሼር የምናደርግላችሁ ቻናል ካለ እህቶቼን ማበረታታት በጣም ነው የምወደው እና በውስጥ አማን ይሄን የኔ ዩቲዩብ ነው ሼር አድርግልኝ በሉኝ። ወደ ቤተሰብን የሚያስተምር ከሆነ ብዙ የሚያስተምር ከሆነ እኔም ሼር አድርጓለሁ፣ ችግር የለውም፣ ተያይዘን እናድርጋለን። ግን ሁላችሁ ይህም ቪዲዮ የምታዩ ዩቲዩብ ያላችሁ ሼር አድርጉ፣ ቲክታክ ያላችሁም ሼር እያደረጋችሁ አበረታቱን። ቪዋችን እየወረደ ነው፣ ቤታችንን ቀዝቀዝ እያለ ነው። እናንተ ደግሞ ይበልጥ ጓጉተን ወደ እናንተ እንድንመጣ አበረታቱን። ቤተሰቦች ወዳችኋለው። ጉዞ ወደ እናብዬ፣ ወደ እናብዬ ሄደን ከዛ ድጋሚ ወደው ወፍጮ ቤት እንሄዳለን። ጤፍ እናስፈጫለን ነበር። እንግዲህ ቤተሰቦች ደርሰናል። ጀሚል ጀሚል፣ አለ። አብዬ እንደ አብዬ ዛሬ ሌላ ቦታ ልንሄድ ነው የመጣው የት ልንሄድ እንደሆነ ልንገርሽ እና እንሄዳለን ወደዚህ እዚሁ ዛሬ የት ልንሄድ ነው? ቆመን ነው የምናወራው? ጫማ ለምግብ አምጣ እንብላ። አብዬ መጀመሪያ የሆነ ነገር አድርገን ልንመጣ ነው። ና

እንግዲህ ቤተሰቦቼ ኩንታል ነው ግን ቤተሰብ ቀንሰ ነው ነው አቦ ሳም ጥለን እንሸከማለን። እንደዚህ እንደዚህ አብዬ።

አብዬ አብዬ አምስት እንጀራ ነው ይጋግራሉ። አምስት እንጀራ አንቺ ትጋግራለሽ፣ ተስማማል። ከዛ የጋገርኩት እራሴ ነው የሚበላው፣ አንቺ የጋገርሽው እራሴ በሙክት ይመጣል። ሙክት ሰረቀሽ ሰረቀሙ ይቸኝ ር እተር ይቀመጥ ነይ ነይ

ብር አለሽ? ብር እየላኩላችሁ ነው አደል? ምንም እስካሁን ለምን እመጣለሁ እኔ እኮ ከእነሱ ጋር አገናኝቼ ስለለቀኩሽ፣ እመጣለሁ። ደውልልኝ። በፀሐይ ስልክ ደውዬ ልንገነሽ ልመጣ እንደሆነ ወልዶኝ ደሞ ችግር የለም። በእኔ ና ልገባ ነው። እዚህ ላስፈጭ ነው አለች አብዬ። የጀሚል እናት አለች በቃ እንገናኛለን። አብዬ አረ አመጣለሁ እንግዲህ ቤተሰቦች አጋጣሚ ሁሌም ነው ጀሚል

እንግዲህ ቤተሰቦች እንግዲህ ቤተሰቦች እሺ፣ ምንም እንዝጋውና ቤት ምግብ እንበላለን። ቸው እንበላቸው። እሺ፣ እነሱን እንዝጋው ቪዲዮ እንግዲህ ቤተሰቦቼ ይኸው ማስፈጨቱን ጨርሰናል። ቀጣይ ያጥ አንቺ ራሱን ነክቶሻቀስ

አሁንም በጣም ስቃይ ይሄ ቪዲዮ በጣም ስቃይ አለበት። ነግራቸው አልችል አሁን ራሱ እያስቸገረችን ነው። በቃ ጀሚል ቻው በላቸው፣ ቤተሰቦች ቻው። ትንት ድካመና ስቃይ በጣም አስቸግራን ነበር። እንትም ሲፈጭ ከሰዎች ጋር እንትን እያሉ እየተነጋጋች እና ያው ጨርስናል። እንወዳቸዋለን። ቻው።